በስማብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ለመላው የኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያን አማኞች፣ በተለይ ደግሞ ለአጥቢያችን ለመካነ ሰማይት ለቅዱስ ቂርቆስ አጥቢያ መናን በሙሉ አጭር መልእክት አለን። መልእክቱ ሰሞኑን በማህበራዊ ሚዲያ ሲተላለፍ እንደተመለከት ነው። አንዲት ወጣት እህታችን በፕሮቴስታንት አዳራሽ መድረክ ላይ ቂርቆስ አባቴ የሚል ቲሸርትን በሚያዝ የተላለፈ የሰማይቱ የቅዱስ ቂርቆስን ክብር የነካ የአጥቢያውን ምእመናን ማንነት ያልገለጠ ቪዲዮ መለቀቁ ይታወቃል። ይህ ቪዲዮ ከተለቀቀበት ጊዜ ጀምሮ ቅድስት ቤተ ክርስቲያናችን እንደ አጥቢያ ቤተ ክርስቲያን እንደ አጥቢያ ቤተ ክርስቲያን ብቻ ሳይሆን እንደ ሰንበት ምህርት ቤት በዚች ታዳጊ ወጣትና ህይወት ዙሪያ የተወሰኑ ስራዎችን ለመስራት ጥረት ተደርጓል። እነዚህ ስራዎች የመጀመሪያው የግለሰቧን ማንነት ማጥናት፣ ግለሰቧ በንስሐ የምትመለስበትን ትምህርት የምታገኝበትን እንቅስቃሴ ማድረግ የጀመርን ሲሆን ይቺ እህታችን ባለማወቅ ወደዚያ ቦታ ሄዳ ባስተላለፈችው መልእክት ፍጹም ተጸጽታ በንስሐ ልብ ለመመለስ ሂደት ላይ ያለች መሆኗን እንድትገነዘቡ እንፈልጋለን። በሁለተኛ ደረጃ ደግሞ እንደ ተቋም ደግሞ ያው በተቋም ደረጃ የቤተ ክርስቲያኗን ስም ያጠለሸ እንደመሆኑ መጠን ደግሞ ይቺ እህታችን በምን ምክንያት ወደዚያ ሄደች፣ እነማን ወደዚያ ቦታ ወሰዷት፣ ቪዲዮ በመቅረጽስ ለምን ዓላማ ተጠቀሙበት፣ ለሚለው ደግሞ ዶክመንተሪ ፊልም በማዘጋጀት ላይ እንገኛለን። ስለዚህ አጠቃላይ በነዚህ በሁለቱ ጉዳዮች ላይ ትኩረት ሰጥተን እየሰራን ያለንበት ሁኔታ ስላለ መላው የኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ ምእመናን በጸሎትም በሐሳብም ጭምር እንድታግዙን እየጠየቅን ነገሩን በትዕግስት እንድትጠባበቁ እንጋብዛለን ማለት ነው። በዚህ አጋጣሚ ይቺ እህታችን ወላጅ አባቷ በህይወት በነበረበት ጊዜ ባጋጠመው ህመም ምክንያት በጣም በተጨነቀችበት ሰዓት በአቸ